እያደመጣችሁ የምትገኙት ብስራት ስፖርት ነው በብስራት ኤፍ ኤም 101.1 እና በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል በቀጥታ። የፕሮግራማችን ቀዳሚዎቹን የዞትር አጋሮቻችንን በድጋሚ ማመስገን እፈልጋለሁ። የሁሉም ምርጫ የሆነው አቢሲኒያ ባንክ ለ24 ዓመታት የጤናው አጋር ሆኖ አላማችን ሕሙማንን መርዳት ነው ብሎ ጉዞውን የቀጠለው ተክለ ሃይማኖት ጠቅላላ ሆስፒታል እንዲሁም የስፖርት አልባሳት አምራቹና አቅራቢው ኢትዮጵያዊ ብራንድ ዋናው የዚህ ፕሮግራም ጉምቱ አጋሮች ናቸው። ሁሉንም አመሰግናሉ። ይህ የውድድር ዘመን 2425 ሊጠናቀቅ ሁለት ወራት ገደማ በቀረው በዚህ ሰዓት ላይ ስለሚቀጥለው የውድድር ዘመን እጣ ፈንታቸው አንዳንድ ተጫዋቾችና አሰልጣኞች ድርድር የጀመሩበት ሰዓት ነው። ትሬንት አሌክሳንደር አርኖልድ ለከርሞ ለሚቀጥለው ሲዝን የሪያል ማድሪድ ተጫዋች የመሆን ጉዞውን ሊያጠናቅቅ ከጫፍ እንደደረሰ በትላንትናው ሰፊ ፕሮግራም በዝርዝር አቅርቤ ነበር። የሪያል ማድሪዱ አሰልጣኝ ካርሎ አንቼሎቲም ከብራዚል ብሔራዊ ቡድን ጋር ዳግም ድርድር ጀምረዋል። የአርጀንቲና ሽንፈት ለዓለም ዋንጫ ማጣሪያ አርጀንቲናውያን አራት ለአንድ አሸንፈው ወደ 2016ቱ የዓለም ዋንጫ ማለፋቸውን ባረጋገጡበት በዚህ ጨዋታ ብራዚል ደክማ በመታየቷ ምክንያት ይህንን ዜና ከሰማን ይህንን ምንድን ውጤት ካየን በኋላ ነው ዜናውን የሰማነው። አንቸሎቲ በድርድር ላይ እንደሚገኙ ሌሎችም ወሬዎች አሉ። መጪው ክረምት መስኮቱ ሲከፈት፣ በዝውውር አምዶች ላይ ደግሞ ስማቸው በተደጋጋሚ የሚጠቀሱ ተጫዋቾች አሉ። አሁንም በክለባቸው ኮንትራት እያላቸው እንኳን ፈላጊ በዛባቸው እና ከነዚህ መካከል አጥቂዎች ጥቂት የሆኑ ጎል አስቆጣሪ አጥቂዎች እንደሚገኙበት ጥርጥር የለውም። ምክንያቱም በገበያው ላይ አስተማማኝ ጎል አስቆጣሪ አጥቂዎች እጥረት አለ። አሌክሳንደር ኢሳቅ ታዲያ በዚህ ሰዓት አስተማማኝ ጎል አስቆጣሪ ከሚባሉት የፕሪሚየር ሊግን አካላዊ ጫና ተቋቁሞና ተላምዶ የጎል መንገዱን ያገኘ ገና በመጪዎቹ ዓመታት በበለጠ ስኬት ክለቦቹን የሚጫወትላቸውን ክለቦች ይጠቅማል ተብሎ የሚታመን ተጫዋች ነው። አሁን በኒውካስል ዩናይትድ የሶስት ዓመት ኮንትራት ይቀረዋል። ውድ አድማጮች፣ የኮንትራቱ ገና መሆን ገዢ ክለቦች በቀጥታ እንግዛ ብለው ኒውካስል ዩናይትድን እንዲያነጋግሩ በተጫዋቹ ቀጣይ ዕጣ ፈንታ ላይ የበለጠ ድምፅ የሚኖረውም ኒውካስል እንዲሆን ያደርገዋል። ኮንትራቱ ሊያበቃ አንድ ዓመት ብቻ ቀርቶት ቢሆን ኖሮ የተጫዋቹም ዋጋ ይወርዳል። ተጫዋቹም ልቀቁኝ ይበቃኛል ካለም ክለቡ ይዞ የመቆየት አቅም ላይኖረው ይችላል። ከተጫዋች ጋር አለመግባባት ከተፈጠረ አንድ ዓመት ኮንትራት እየቀረ ልቀቁኝ አንለቅህም አይነት የገመድ ጉተታ ከተጀመረ እንደምንም ያችን ዓመት ይገፋና በቦስማን ልክ ትሬንት አሌክሳንደር አርኖልድ እንዳደረገው በነፃ ከቀጣይ ክለቡ ጋር መደራደር የሚችልበት እድል ይኖራል። ሶስት ዓመት ግን ሴፍ ነው። ይሄ ውድድር ዘመን ሲጠናቀቅ ኒውካስሎች ተደላድለው ከተጫዋቹ ጋር ድርድር ማድረግ ይችላሉ። ኮንትራትን እናራዝምልህ ሲፈልጉ ደግሞ ካመኑበት እና ገዢ ከተገኘም ጠቀም ባለ ገንዘብ ሊሸጡት የሚችሉት አሴታቸው ነው። ሀያ አምስት ዓመቱ ነው ኢሳቅ፣ ገና ነው የጉብዝናው ወራት አላበቃ አላበቁም። እንዲሁም የጉብዝናው ዘመናት፣ የችሎታው ጣሪያ ላይ የሚደርስባቸው ከፊት ለፊቱ አሉ ተብሎ ነው የሚታመነው። አሁን ይኸው ቴክኒካዊ ተሰጡ በላቀ ደረጃ ላይ የሚገኝ የሚደርስበት እና አካላዊው ብርታት ደግሞ በጥሩ የወጣትነት አቅም ላይ ተገኝቶ ሁለቱ የሚጣመሩበት ሰዓት ከ25 እስከ 30 ዓመት ባለው የእድሜ ክልል ውስጥ 25 ዓመቱ ነው ካልን በመጪዎቹ ዓመታት ይሄ ልጅ አሁን ካለው ፖቴንሻል አሁን ካለው አቅም በላይ ራሱን ማሳየት የሚችል ውጤታማ ሊሆን የሚችል ተጫዋች ነው። አሁን ወደ ፕሪሚየር ሊግ መጥቶ ከሪያል ሶሲዳድ በ60 ሚሊዮን ፓውንድ በኒውካስል ዩናይትድ ዝውውር ሪከርድ ዋጋ ተከፍሎበት በቶሎ ሊላመድ አልቻለም። ጉዳት ሲያደነቃቅፈው ቆይቷል። በተለይ ደግሞ የሊጉ ኢንቴንሲቲ ያው ፊዚካል ዲማንዱ ከፍ ያለ ነው አይደል? አካላዊ ብርታት ለየት ያለ ደረጃ ላይ መድረስ አለበት ፕሪሚየር ሊግ ለመቋቋም እና ያንን የመላመጃው ጊዜ ላይ ተደነቃቅፎም ቢሆን አንድ ጨዋታ እየተጫወተ ሁለት እያረፈም ቢሆን እንደምንም ብቻ የሚፈለገው ደረጃ ላይ ተገኝቷል። ግን አሁን በጎል አስቆጣሪነቱና በዲሬቢሊቲ በአንጻራዊነት በየጨዋታው ላይ የመጫወት እድል ያገኘበት ሰዓት ስለሆነ የዚህን ተጫዋች ዋጋ ከእድሜው ጋር ከፍ ያደርጓል። አሁን በኒውካስል ውስጥ ከፍተኛ ተከፋይ የሚባሉትን እነማን መሰላችሁ? እነ ብሩኖ ጊማሬሽ፣ ጆሊንግተን እና አንቶኒ ጎርደን ናቸው። ጊማሬሽ መቶ ስልሳ ሺህ ፓውንድ ነው በሳምንት የሚያገኘው። ጆሊንግተን የሚከፈለው 150 ሺህ ነው በሳምንት አንቶኒ ጎርደንም እንዲሁ 150 ሺህ ነው በኒውካስል ከፍተኛ ተከፋዮች ከሚባሉት ሶስቱ ተርታ የለም ኢሳቅ ነገር ግን በሁለተኛ ወር ከላይ ግን ከከፍተኛ ተከፋዩ ተርታ አለ ሳንድሮ ቶናሊ ኬራን ትሪፒ እና እሱ እርሱ ራሱ ኢሳቅ በሳምንት 120 ሺህ ፓውንድ ነው በኒውካስል የሚከፈላቸው አሁን ከኒውካስል ከተጫዋቹ ጋር የሚያደርገው ድርድር የኮንትራት ማራዘሚያ ይሁን እንጂ ጥቅሙን የማሳደጊያ ደሞዝ ጭማሪ የሚያገኝበትም መንገድ ፍለጋ ነው። የበለጠ ደስተኛ እንዲሆን በኒውካስል ኒውካስል ያልሰጠውን ሌሎች ትልልቅ ክለቦች ሊሰጡት ይችላሉና እነዛን ትልልቆቹን ክለቦችም ለማራቅ የዚህን ተጫዋች ኮንትራት ማሻሻል ጥቅሙንም ከፍ ማድረግ አስፈላጊ ነው። ስለዚህ ነው ይህ የውድድር ዘመን ይጠናቀቅ እንጂ ኒውካስል ከዚህ ተጫዋች ጋር በቀጥታ ድርድር ይገባል ተብሎ የሚጠበቀው። ታዲያ ፈላጊው ብዙ ነው ስላችሁ፣ አርሰናል፣ ሊቨርፑል፣ ባርሰሎና እና ፓሪስ ሰን ጀርማን የዚህን ተጫዋች ጉዳይ በቅርብ ርቀት የሚከታተሉ እሱን የሚመኙ ከኒውካስል በላይ ስፖርታይም የገንዘብም ጥቅም የሚያሰጡ የሚያሰጡት ክለቦች ናቸው። ኒውካስል በክረምቱ ሊሸጠው ይችላል ወይ? በመጀመሪያ ይህን ጥያቄ ለመመለስ እንሞክር። በመጀመሪያ ሻጩ ክለብ ፈቃደኛ መሆን አለበት። ኒውካስል የገንዘብ ችግር የለበትም ውድ አድማጮች። የገንዘብ ችግር አለበት የምንለው በሌላ መልኩ ነው። ባለቤቶቹ በገንዘብ ላይ መተኛት የሚችሉ ናቸው። ባለቤቶቹ አንድ ባለ ሀብት አይደለም፣ መንግስት ነው ሀብታሙ። የሳውዲ አረቢያ መንግስት ነው። የጡት አባቶቹ ካዝና አይነጥፍም የኒውካስል ዩናይትድ። ጉዳዩ ግን አሁን በፒኤስአር እና በኤፍኤፍፒ ዘመን ባለቤትህ ቱጃር ነው አይደለም፣ ምን ያህል ታተርፋለህ፣ ምን ያህል ሂሳብህ ጤናማ ነው የሚለው ነው። ባለቤተ ማንም ይሁን እንደ ኒውካስል ዩናይትድ ሀብታም ባለቤት ያለው ክለብ በአውሮፓ የለም። ከካታርም መንግስት በላይ የሳውዲ አረቢያ መንግስት ሀብታም ነው ተብሎ ይታሰባል። ስለዚህ ከፓሪስ ሳን ዣርመ ባለቤቶች ይልቅ የኒውካስል ባለቤት ይበልጣል ማለት ነው። ሙሐመድ ቢን ሰልማን የተባሉት የሳውዲ አረቢያ አልጋወራሽ ዲፋክቶ መሪ ናቸው የሚባሉት። ንጉሱ እያሉ እሳቸው ናቸው የሀገሪቱን ፖለቲካ የሚያሾሩት ይባል የለ እርሳቸው በቀጥታ በሚያዙት ቢሊዮኖች ላይ ከፈለጋችሁ ትሪሊዮንም አድርጉት በሳውዲ አረቢያ የነዳጅ ጉድጓድ ላይ የተመሰረተ ነው። የኒውካስል ባለቤትነት ግን ፕሮፊታቢሊቲ ኤንድ ሰስተይናቢሊቲ ሬጉሌሽን የተባለ ሁሉን እኩል የሚያደርግ በሰራኸው ልክ ባጨድከው ምርት ልክ ቡድንን የምትገነባበት ደንብ ኒውካስሎችን ገድቦ ሰቅዞ ይዟል። ማትረፍ አለባቸው። በሶስት ዓመት ድምር ሂሳብ የኪሳራ የተቀመጠላቸው የኪሳራ መጠን ከዛ በላይ ሆኖ ከተገኘ ተጫዋቾችን የመሸጥ ግዴታ አለባቸው። ኒውካስል ደግሞ በዚህ ቀይ መብራት የበራበት ክለብ ነው። ስለዚህ የገንዘብ ችግር የለበትም፣ ከባለቤቶቹ አንጻር ። ነገር ግን በፒኤስአር አስገዳጅነት ግን ተጫዋቾችን ለመሸጥ ወደ ገበያ ሊወጣ ይችላል ለመሸጥ ለመግዛት ባለፈው ክረምት ብሩኖ ጊማሬሽ እና ይኸው ተጫዋች አሌክሳንደር ኢሳቅ ፈላጊዎች ነበሯቸው። በተለይ ጊማሬሽ በማንቸስተር ሲቲ 100 ሚሊዮን ፓውንድ ቀርቦለት ነበር አይሆንም ብለው ነው ኒውካስሎች። ዘንድሮ በርትተው ለከርሞ ለቻምፒየንስ ሊግ ተሳታፊ ሆነው የመጪውን የወደፊቱን ገቢያቸውን አስተማማኝ ካላደረጉ በስተቀር አሁንም የኒውካስል ያለፉት ሶስት ዓመታት ኪሳራ በጥቅል በፒኤስአር አደጋ ውስጥ ያስቀምጣቸዋል። ያ ደግሞ በሂሳብህ ላይ ደንቡን ተከትለህ በበቂ መጠን አውጥተህ ቡድንህን አልገነባህም ተብሎ ኪሳራው ከበዛ ቅጣት ይጣልብሃል። የሰበሰብከው በስንት መከራና ልፋት የሰበሰብከው ነጥብ ሁሉ ሊቆረጥብህ ይችላል። ጥንቃቄ መውሰድ ግድ ይላል። ማንም ማንም ባለቤት ይሁን፣ ማንም ባለታሪክ ይሁን ማንም ከህግ በላይ መሆን አይችልም። እና ህጉን ማክበር ስላለባቸው እንጂማ ውድ አድማጮች እንደ ሁለት ሺ አራቱ ቢሆን ኖሮ አስባችሁታል? ኒውካስሎች እኮ ዓለም ላይ ያሉ ታላላቅ ተጫዋቾችን ሁሉ ሰብስቡ ቁጭሉ ነበር። ለወጪ ግድ የሌለው መንግስት እኮ ነው፣ የሳውዲ አረቢያ መንግስት። እግር ኳስን በተመለከተ አሁን አሁን ስናይ አደለ እንደ የሆነ አላማውን ለማሳካት ነው እየሮጠ ያለው እና ያንን አላማ ለማሳካት ምን ያህል ገንዘብ ወጣ በሚለው ላይ ብዙም የሚጨነቁ አይነት አይደሉም። ይሄ የፒኤስአር ገደብ ባይኖር ኖሮ በኒውካስል ላይ የሚፈሰው መዋለ ንዋይ መቼም በታሪክ ሪከርድ ይሆን ነበረ፣ ግን በተገደበ አጥር ውስጥ ነው የምትንቀሳቀሰው። ህግ የሚባል ነገር አለ። አይሆንም፣ አይሆንም፣ አይሆን። እነዚህ ታሪካዊ ክለቦች፣ እነዚህ ማህበረሰባዊ ሀብቶች፣ እነዚህ በእንግሊዝ ማህበረሰብ ውስጥ ትልቅ ቦታ ያላቸው ተቋማት ፉትቦል ክለቦች ትላንትና እዚህ ያልነበረ ሌላ የራሻ ኦሊጋርክ ወይም የአረብ ከበርቴ መጥቶ የጨዋታ ህጉን ሊያፋልስ በሚችል የገንዘብ አቅም ኢሞራ ላይ በሆነ መልኩ ቡድን እየገነባ የሚፈነጭበት አይደለም እግር ኳሳችን በሚል ህግ ያወጡት። ይህንን ተው ዩኤፋም እኮ ይጋራልና ፋይናንሻል ፌር ፕሌ የሚባል የራሱ የስፖርት ምንድን ነው የፋይናንስ ጨዋነት ደንብን አወጣ። ከዛ መተላለፍ ጨዋነትን መጣስ ነው በሚል ቅጣት አለው። እንግዲህ ይሄንን ካሰባችሁ ኒውካስል ለሚቀጥለው ሲዝን ለቻምፒየንስ ሊግ ማለፍ አለበት፣ ቢያንስ ካዝናውን አሁን ከሚጠብቀው ገቢ በላይ ከፍ ለማድረግ እና የሶስት ዓመት ኪሳራውን ለመቀነስ ይሄ። በዚህ በፒኤስአር ህግ መሰረት በሶስት ዓመት ድምር ሂሳብ አንድ የፕሪሚየር ሊግ ክለብ 105 ሚሊዮን ፓውንድ ጥቅል ኪሳራ የሚፈቀድለት፣ ከዛ በላይ ከሆነ ቅጣት አለው። የሶስት ዓመቱን ሂሳብ አቅርቦ የሂሳብ ዘመኑ ከተዘጋ በኋላ መልሶ ማስተካከል አይቻልም። በየአመቱ በዚህ ፎርሙላ በዚህ ካልኩሌሽን ነው ክለቦች የሚንቀሳቀሱት። አሁን ኒውካስል እንዲህ አይነት ጫና ውስጥ ከገባ አንድ ተጫዋች ሸጦ ሚዛኑን ማስተካከል ከቻለ እንዴ ጊማሬሽም ይሁን ኢሳቅን ለምን አይሸጥም? የተጫዋቹ ዋጋ ባልወረደበት ሰዓት ላይ በገበያ ላይ ሞቅ ባለበት፣ ብዙ በሚፈለግበት ሰዓት መሸጥ መፍትሄ ነው። ግን አስገዳጅ ነው፣ ይሄ አስገዳጅ ነው። አስገዳጅ ከሆነ ነው እንጂ ኒውካስሎች ተጫዋቹን ሊሸጡ አይፈልጉም። መጪዎቹ ሁለት ወራት ይወስናሉ ማለት ነው። አሁን በቻምፒየንስ ሊግ ያለውን ፉክክር ካያችሁ በፕሪሚየር ሊግ እንግዲህ ቀጥታ አራቱ በአስተማማኝነት ያልፋሉ ካልን ሊቨርፑል፣ አርሰናል፣ ኖቲንግሃም ፎሬስት እና ቼልሲ ከ1 እስከ 4 ተቀምጠዋል 7 58 54 49 ነጥብ ይዘው ለአራተኝነቱ ፉክክር ደግሞ ማንቸስተር ሲቲ እና ራሱ ኒውካስል ዩናይትድ በ48 እና በ47 ነጥብ ይከተላሉ። ቀጣዮቹ ዘጠኝ ጨዋታዎች ይወስናሉ እንግዲህ። እዚህ ጋር ያለውን ደረጃ ያዘበራርቀዋል ወይስ ባሉበት እንደዚሁ ያጠናቀቃሉ የምናየው ነው የሚሆነው። እና ቀላል ፉክክር የለበትም። ኒውካስል ካራባው ካፕን የማሸነፉ ጉዳይ ትልቅ ርዕሰ ዜና ሆኖ የቀረበው እኮ ከሰባ ዓመት በኋላ ያሳካው ዋንጫ ስለሆነ ነው እንጂ ካለው ራዕይ አንጻር እኮ እዚህ ግባ የሚባል አይደለም። እንዳልኳችሁ የሆነ እንደ አፒታይዘር ነው የሚታየው የዋንጫ ታሪክ ጅማሬ ተደርጎ እንደው ረጅሙ ርቀት በአንድ እርምጃ ይጀምራል እንደሚሉ ቻይናውያን እንደ አንድ እርምጃ ሊታይ ይችላል፣ የካረባው ካፕ ስኬታቸው እንጂ ኒውካስል ካለው ራዕይ አንጻር ካረባው ካፕ እዚህ ግባ የሚባል ስኬት አይደለም። ግን የታሪክ እርግማን እዚህ ጋር መሰበር አለበት በሚል የኒውካስል ደጋፊዎችን የዋንጫ ጥም ትውልዶችን ሲያስጨንቅ ስለነበረ በዚህ ረገድ ረክተውበታል። ሊቨርፑልን አሸንፉ አሁን ካራባው ያለፈ ታሪክ ነው። ፊታቸውን ሲመለከቱ ቀዳሚው አሁን ቻምፒየንስ ሊግ ማለፍ ነው። ወደ ቻምፒየንስ ሊግ መልሰዋቸው ነበር ኤዲሃው ግን ቻምፒየንስ ሊግን መልሰው አጥተዋል። ለሚቀጥለው ሲዝን ቻምፒየንስ ሊግን ማግኘት ማለት ከወትሮ ፎርሙላው ተለይቷልና ከፍተኛ ገንዘብ ለመሰብሰብ ያስችላቸዋል። ያም ታዲያ ያሏቸውን ከዋክብት ይዘው ለመቆየት እድል ስለሚሰጣቸው ከአሌክሳንደር ኢሳክ ጋ ቁጭ ብሎ ተደራድሮ ደሞዙን ከፍ አድርጎ ከሊጉ ማነው ከክለቡ ከፍተኛ ተከታዮች ተርታ ከፍተኛ ተከፋዮች ተርታ በማስገባት በሴንት ጄምስ ፓርክ ደስ ብሎት እንዲቀጥል የኒውካስልን ሕልም አብሮ እንዲያሯሩጥ ሊያሳምኑት ይችላሉ። አለበለዚያ ግን በሱ ደረጃ ያለ ያደገ አሁን በልሂቃ በሱፐርስታሮች ደረጃ የተካተተ ተጫዋች ቻምፒየንስ ሊግ ላይ መጫወትን ይፈልጋል፣ የልሂቃኑ መድረክ ነውና፣ ከፍ ያለ ገንዘብ ጥቅምም ይፈልጋል ይገባዋልና፣ ሌላ ውጤት የሜዳ ላይ ውጤቱ ደግሞ አስተማማኝ ለሆነ ክለብ መጫወት ይፈልጋል። ከኒውካስል በላይ አያችሁ፣ ብቃት ከፍ ሲል ምኞትም አብሮ ከፍ ይላል፣ ደረጃን ታስተካክላል። ለኒውካስል ጭንቀት የሚሆኑት እነዚህ ጉዳዮች ናቸው። የግድ ወደ ቻምፒየንስ ሊግ መመለስ አለበት። ኒውካስል ዩናይትድ ኢሳቅን ይዞ ለመቆየት አለዚያ፣ ሌሎች ተጫዋቾችን ደግሞ ወይ የመሸጥ ግዴታ ውስጥ ይገባል። ኢሳቅን ይዤ ልቀጥል ካለ እንኳ ያ ደግሞ ኢሳቅ በኋላ ኮንትራቴን አላራዝምም ሊል ይችላል። አንዳንድ እኮ ያልታመኑ ምንጮች ናቸው እንጂ ኮንትራቱን ለማራዘም አይፈልግም የሚሉም አሉ። ግን ብዙም የምናምናቸው ምንጮች አይደሉም፣ እንደዚህ የሚሉት ትልቆቹ ሚዲያዎች ይሄንን ሲያረጋግጡ አላየንም። ኒውካስል ኢስሐቅን ለመግዛት ለሚመጣ ክለብ 150 ሚሊዮን ፓውንድ ዋጋ እንደለጠፈ፣ አይሸጥም፣ ግን ቢሸጥ 150 ሚሊዮን ነው የሚያወጣው እንዳለ እናስታውሳለን። ባለፈው ክረምት ጫና ውስጥ ገብተው ነበር። ይሄ እኮ እንደ ኢስሐቅ ያሉ ተጫዋቾችን ሐሳብም ይበትናል። ፈላጊዎቹ እነማን ናቸው? አርሰናል፣ ሊቨርፑል፣ ባርሰሎና፣ ፓሪስ ሰን ጀርማን ያማልላሉ። የባርሰሎናን እንኳን ጥያቄ ምልክት አስቀምጡበት። ፓሪስ ሳን ጀርመን ምንም ማድረግ ይችላል። ኦስማን ደምቤሌን ነው አሁን በአጥቂነት ቀየር አድርጎ እየተጠቀመበት የሚገኘው። የጋላክቲኮ ዘመን የኋላ ታሪክ ሆኖ በእነዚህ ተጫዋቾች ለየት ያለ ፓሪስ ሳን ጀርመን እያየን ነው አይደል? እነዚህን ቡድኖች ቢቀላቀል በቻምፒየንስ ሊግ ላይ የተሻለ ተፎካካሪነት ሊያገኝ ይችላል። ሊቨርፑል ሊቨርፑል፣ አርሰናል አርሰናል፣ ባርሰሎና ተውት፣ የፋይናንስ ህመሙን ፈውስ ከሰጠው እኮ ለባርሳ መጫወት የማይመኝ የለም። እና ኒውካስል አንድ ነገር ካላደረገ እዚህ ጋ የኢሳቅ ጉዳይ በመጪው ክረምት ጥያቄ ነው የሚሆንበት። ዝም ብሎ የሚያልፈው ነገር አይደለም። ኤዲሃው በዚህ ተጫዋች ላይ ብዙ ለፍተዋል። የአንድ ለአንድ ስልጠና ሜንተሪንግ፣ የአንድ ለአንድ የቪዲዮ ትንተናና ምክር የአንድ ለአንድ ደግሞ የሜዳ ላይ ስልጠና ሁሉ ሳይቀር በእያንዳንዱ ሙቭመንቱ ላይ በዲሼፑ ላይ ታይሚንግ አጠቃቀምን አጠባበቅን አታሰለጥነውም ይባላል። ግን ደግሞ በየትኛው ሰዓት ላይ ፍጹም ቅጣት ምት ሳጥን መግባት እንዳለበት እንደው እያንዳንዱ ነገር ባያስተምሩትም ግን ሳጥን ውስጥ ግን መገኘት ያለባቸው ሁኔታዎችን በተመለከተ ብዙ አሰልጥነውት፣ ለፍተውበት፣ እዚያ አድርሰውታል። ዛሬ ሶስተኛው ከፍተኛ ጎል አስቆጣሪ ነው ይህ ኤሪትሪያዊ ደም ያለው ተጫዋች ኢስሐቅ ሳላ 27 ሃላንድ 21 ኢስሐቅ 19 ጎሎች አሉት። በፕሪሚየር ሊጉ ላይ ኒውካስል ዩናይትድ ካስቆጠራቸው 47 የሊግ ጎሎች ዘንድሮ ኢስሐቅ 19 ኡን አስቆጥሯል። 40%ቱን ማለት ነው። ከንጻሪ አንጻር ካያችሁ ከሳላህም ከሃላንድም በላይ ነው። ሳላ 39%ቱን የሊቨርፑል ጎል ያገባው ኢስሐቅ ግን በ1% እንኳን ይበልጧል። 40% በሊጉ ላይ ከ1 እስከ 10 ካሉት ይህን ያህል ፐርሰንቴጅ ከአጠቃላይ ጎል ያስመዘገበ ተጫዋች የለም። በጥሩ ብቃት ላይ ነው የሚገኘው እና ደግሞ ሞደርን ነምበር ናይን ነው። አሁን የዘመኑ ዘጠኝ ቁጥሮች የሚፈልጉትን ጎል አስቆጣሪነትና ከጨዋታ እንቅስቃሴ አንጻር እንዴት ነው ከመሀል ሜዳው ጋር ተቀናጅተው የሚጫወት መቼ ነው መመለስ ያለበት በምን አይነት ልፋትና ታታሪነት ነው መጫወት ያለበት? ለዚህ ሁሉ ኢሳክ መመዘኛዎችን ያሟላ ተጫዋች ነው። አንድ ጎል ለማስቆጠር ዘንድሮ ዘጠና ሁለት ነጥብ አምስት ደቂቃዎች በአማካይ ፈጁበታል። በዚህ ረገድ ሳላህን የተሻለ በሊጉ ላይ እስካሁን ካስቆጠራቸው ጎሎች 17ቱ ከፍጹም ቅጣት ምት ሳጥን ውስጥ ከትልቁ ከ16 ከ50 ውስጥ ተመተው የተቆጠሩ ናቸው። ሰባቱ በ አይሄ ትንሹ ግብ ክልል የምንለው ትንሹ ሳጥን ውስጥ እና በጭንቅላት ያስቆጥራል፣ በእግር ያስቆጥራል፣ በትንሹ ሳጥን ውስጥ ያስቆጥራል። ከትልቁ ቦክስም እንዲሁ ይሄ ልጅ የሳጥኑ ንጉሥ ነው። በዚህ ሰዓት ላይ ትልልቅ ክለቦች ቢመኙት አያስገርም። አንድ መቶ ጨዋታ በሁሉም ውድድሮች ላይ ለኒውካስል ተጫውቷል። የካራባው ካፕ ፍጻሜ መቶኛ ጨዋታው ነበር። ሃምሳ ስምንት ጎሎችን አስቆጥሯል። በአጠቃላይ በሁሉም ውድድሮች ላይ ካየን ደግሞ ሊጉን ብቻ ማየቱን ትተን በዘጠና ደቂቃ በየዘጠና ደቂቃው የሚያስመዘግበው የጎል መጠን ከፍ ይላል። በየዘጠና ደቂቃ የሚያስቆጥረው የጎል መጠን ዝቅ ይላል። ግን ለአንድ አጥቂ ደግሞ በተለይ ለአዲስ ፕሪሚየር ሊግን ለመሰለ እንግሊዝ እግር ኳስ ለለመደ ግን አመርቂ ነው። እንግዲህ ይሄንን ሁሉ ካልኳችሁ፣ ይሄ ልጅ ከኒውካስል ወደ በለጡ ክለቦችም ለመሻገር ሁሉን ነገር የሚያሟላና ዝግጁ ተጫዋች ነው ልንል እንችላለን። ግን ይሄ ሲዝን እስኪጠናቀቅ ድረስ ምንም መናገር አልፈልግም ሲል ነበር። ምክንያቱም ገና የሊጉ ዓላማ የኒውካስል ዓላማ አላጠናቀቀምና የሆነ ሚሽን አለበት ለቻምፒየንስ ሊግ ማለት። አሁን ሊቨርፑል የዘጠኝ ቁጥር ችግር አለበት። ውድ አድማጮች ዘጠኝ ቁጥር ስላችሁ እንደው ዝም ብሎ የሚሰለፈውን ሳይሆን ከውጤት አንጻር ይዩት። ይሄ ሊቨርፑል ለሊቨርፑል ለፕሪሚየር ሊጉ አሁን በፊት መሪነት ወደ ዋንጫው እየገሰገሰ የሚገኘው ሊቨርፑል ዳርዊን ኑኔዝ እና ዲጎ ጆታን እያቀያየረ ተጠቅሞ በተለይ ባለፉት ሳምንታት ብዙም ውጤት አላገኘም። የአስተማማኝ ጎል አስቆጣሪ ዘጠኝ ቁጥር ችግር ስላለበት እኮ ነው የክንፍ ተጫዋቾችን አጥቂ እያደረገ የሚያጫውቱ ሉዊስ ዲያዝን ለምሳሌ መነሻው ግራ ክንፍ ነው አይደለ ወትሮ ግን በዘጠኝ ቁጥር ቦታ አብነስሎት ሲያሰልፉት አላየንም ወይ። ግን ለዛ ቦታ ላይ የሚታጩት በቀዳሚነት ኑኔዝ፣ ጆታ ግን ሰሞኑን ምርታማነታቸው ቀንሷል። ኑኔዝ ባለፉት 13 ጨዋታዎች አንድ ጎል ብቻ ነው ያስቆጠረው። የሳውዲ አረቢያ ክለቦች ናና እያሉት ነው። የሊቨርፑል ደጋፊዎች ይበቀዋል እያሉት ነው። በጨዋታዎች ላይ ከስንት አንድ ጎል ያስቆጥር እንጂ ስህተቱ ይበዛል። ከሙገሳው ይልቅ ትችቱ የበዛበት አጥቂ ነው ጆታ ደግሞ ባለፉት አስር ጨዋታዎች ምንም ጎል አላስቆጠረም ለሚቀጥለው ውድድር ዘመን ሊቨርፑል ይሄንን የዋንጫ ተፎካካሪነቱን እንዲቀጥል ከተፈለገ አርንስሎት ይህንን ቦታ ላይ በአስተማማኝ ተጫዋች መተካት አለባቸው ይስሐቅ ታዲያ በሊቨርፑል ራዳር ውስጥ ካሉ ተጫዋቾች አንዱ ነው በተለይ እነዚህ ያለፉት ሁለት ወራት የሰጣቸው ትምህርት አለ ኑኔዝ ብሬንትፈርድ ላይ ሁለት ለዜሮን ሲያሸንፉ ሁለት ጎል አስቆጠረ። ጆታ ከተጣዋቂ ወንበር ላይ ተነስቶ ኖቲንጋም ፎሬስት ላይ ያቻነቷን ጎል አገባ። በሁለቱም ጨዋታዎች ግን ዘጠኝ ቁጥር ሆኖ የተሰለፈው ጨዋታ የጀመረው ሉዊስ ዲያዝ ነበር። ታስታውሳላችሁ። የጆታ ጉዳት፣ የኑኔዝ ኢንኮንሲስተንስ፣ ይሄ ወጥ የሆነ ብቃት ያለመያዝ ጉዳይ ስሎትን የበለጠ እንዲያስቡ አደረጋቸው። ስለ ዘጠኝ ቁጥር ግዴታ የሳጥን አጥቂ አስተማማኝ የማያዥግ ጎል የማስቆጠር ብቃት ያለው አጥቂ በአየር ላይም በመሬት ላይም ጥሩ ብቃት፣ አስተማማኝ ችሎታ ያለው ያስፈልጋል። ስለዚህ ለኢስሐቅ ገንዘብ አውጥቶ ለመግዛት ለማዘዋወር ገንዘብ አውጥቶ ከፍ ያለ መዋልን ዋይ አፍስሶ ለማዘዋወር ከሚፈልጉ ክለቦች አንዱ ሊቨርፑል ነው። ግን ሊቨርፑልም ቢሆን ጥያቄ አለበት። ከአንድ መቶ ሚሊዮን ፓውንድ በላይ ለአንድ ተጫዋች ካወጣ ሌሎቹ ቦታዎች ብላችሁ መጠየቅ አለባችሁ። አሁን ቨርጅል ቫንዳይክ፣ ሞሐመድ ሳላ፣ ትሬንት አሌክሳንደር አርኖልድ ይለቃሉ ተብሎ ይታሰባል። ኮንትራታቸው ስላልተራዘመ አዲስ ነገር ካልመጣ በስተቀር ሁለቱ የግድ እነዚህ ተጫዋቾች ቦታ መተካት አለበት። ሊቨርፑል ወደ ገበያው የሚያፈሰው ገንዘብ ከፍ ብሎ ነው። በመጪው ክረምት የሚመጣው አጥቂው ቦታ ላይ በዚህ መልኩ መተካት አለበት። እነዚህ ተጫዋቾችም እንዲሁ መተካት አለባቸው። ኮነር ብራድሊ በቀኝ መስመር ተከላካይ ቦታ ላይ ትሬንት አሌክሳንደር ቦታ ሊጫወት ይችላል። ግን ደግሞ ተጠዋዋቂም ይፈልጋል እሱን ቋሚ እናርግ ካላችሁ ከዛ በላይ ደግሞ ልምድ ያለው ተጫዋች ፈልጋለሁ ካሉ አሰልጣኙ፣ ከዛም በላይ ልምድ ያለውን ደግሞ ለቦታው መግዛት አለባቸው። ሊቨርፑልን አሁን የኢሳክን ሀሳቡን ሊያደናቅፈው የሚችለው ይሄ ቡድኑን መልሶ የመገንባት ግዴታው ነው እንጂ በዘጠና ደቂቃ በዘጠና ደቂቃ በአማካይ በፍጹም ቅጣት ምሳጥን ውስጥ 6.2 ጊዜ ኳስ የሚነካ በ90 ደቂቃ በአማካይ ሶስት ጊዜ ጎል ሙከራዎችን የሚሞክር በቡድኑ በሚያፈገፍግበት ጊዜ ለቢልድ አፕ ወደኋላ እየተመለሰ ፊቱን አዙሮ መጫወት የሚችልን ኢሳቅን የመሰለ አጥቂ ሊቨርፑል አይፈልግም ማለት አይቻልም። ልክ ማናቸው አሰልጣኙ ስሎት የሚፈልጉት አይነት አጥቂ ነው። ስለፈለክ ብቻ ደጋፊ ስለተመኘ ብቻ ግን ወጥተህ መዥረጥ አድርገህ ዝም ብለህ ገንዘብ የምታፈስበት አይደለም። ሌሎች ጉዳዮችን መታየት አለባቸው። ሌሎች ቦታዎችን ማጠናከር ግዴታ ከሆነ ለአንድ ተጫዋች አንድ ቦታ ላይ ከመቶ ሚሊዮን ፓውንድ በላይ ማውጣት ከባድ ሊሆን ይችላል። ለዚህ መፍትሄ ማስቀመጥ አለበት ሊቨርፑል ማለት ነው። አርሰናል አንገብጋቢ ነው አጥቂ ማስፈረም። የዘንድሮውን ስህተት ለከርሞ ይደግሟል ተብሎ አይታሰብ። ሚኬል አርቴታ መቼም መስኮቱ ይከፈት እንጂ የመጀመሪያ ውሳኔው አጥቂ ማስፈረም አጥቂ ማስፈረም ነው። የመጣ ይምጣ የሆነ ይሁን፣ ከ100 ሚሊዮን ፓውንድ በላይ ለአንድ ተጫዋች የመክፈል ታሪክ አለው። የቅርብ ጊዜ ዴክላን ለዴክላን ራይስ አውጥቷል። ለአማካይ ይሄን ያህል ከወጣ ለአጥቂ ለምን አታውጣ? ታውጣለህ ታውጣለህ። አርሰናል በዚህ ረገድ አሁንም ጥያቄዎች አሉበት ስንል ከሂሳብ አንጻር የትልልቆቹ ተጫዋቾች ኮንትራት ሊጠናቀቅ እየተቃረበ ስለሆነ ከእነርሱ ጋር በሚደረገው ድርድር ከፍተኛ የደሞዝ ጭማሪ ይፈልጋሉ እና አጠቃላይ የቡድኑን የጎል ማን ነው የደሞዝ አጠቃላይ ወጪ አመታዊ ወጪውን ባለፈው ሁለት ዓመትም በአርባ ፐርሰንት ጨምሯል። አሁንም ለከርሞ እንደገና ጭማሪ ማሳየቱ አይቀርም መቼም ቡካዮ ሳካ እነ ዊሊያም ሳሊባን የመሳሰሉ ተጫዋቾች በዚህ እድሜያቸው በዚህ ጥሩ ብቃትና አገልግሎታቸው ላይ ሆነው ሲደራደሩ ከፍ ያለ ጥቅም ይጠይቀዋል። ሌሎች ክለቦች በሄዱ ይከፍሏቸዋል፣ አርሰናል የመክፈል ግዴታ አለበት። ያኔ የደሞዝ ወጪ በጣም ከፍ ስለሚል የፋይናንስ አቅሙን ሊያናጋው ይችላል። ይሄ ቁጭ ብሎ ብዙ የሚያስብበት ጉዳይ ነው። ለምን ሌሎች ከታች አሉት ደግሞ አነስተኛ ተከፋዮች አነስተኛ ስል በአንጻራዊነት ዝቅ ያለ የሚከፈላቸው ደግሞ እንዴ ይህን ያህልማ ልዩነት መፈጠር የለበትም የእኛም ኮንትራት ይታደስል ከፍ ይበልል ማለታቸው አይቀርም። አጠቃላይ የደሞዝ ወጪ የአርሰናል ራስ የሚያዞር ሊሆን ይችላል እና ከዚህ አንጻር ለተጫዋቾች ዝውውር የሚያወጣውን ወጪ ያዝ ሊያደርግ ይችላል። ቢሆንም ግን ከመቶ ሚሊዮን ፓውንድ በላይ ማውጣት አይችልም ማለት አይቻልም። እንደውም በአርሰናል በኩል የበለጠ ተስፋ ያለው ስለ ኢሳቅ ውድ አድማጮች፣ በቻምፒየንስ ሊግ ዘንድሮ ሩብ ፍጻሜ ደርሷልና በአዲሱ የዩኤፋ የአውሮፓ እግር ኳስ ማህበር የገቢ ክፍፍል 87 ሚሊዮን ፓውንድ ደርሷል፣ እስካሁን ከዩኤፋ ብቻ ያገኘው ፕራይዝ መኒ። ሪያል ማድሪድን በሩብ ፍጻሜ ካሸነፈ ባለፈው እንዳልኳቸው 100 ሚሊዮን ፓውንድ ይደርሳል። ለግማይ ፍጻሜ ከደረሰ ከቻምፒየንስ ሊግ የሚያገኘው፣ እስከ ፍጻሜ ከተጓዘማ ተውት። የመግዛት አቅሙን በደንብ ነው የሚያፈረጠው። እና ቻምፒየንስ ሊግ ለሚቀጥለው የውድድር ዘመንም ኦልሞስት የተረጋገጠ ስለሆነ ዘንድሮ ደግሞ በዚህ ረገድ አንጻራዊ እመርታ ስላሳየ አርሰናል በመጪው ክረምት ወደ ገበያው የሚወጣው ጠብሰቅ ባለ የገንዘብ አቅም ሊሆን ይችላል። የፒኤስአር ፋይናንሻል ፌር ፕሌ ምናምን አያሳስበውም። እርግጥ ባለፉት ሶስት ዓመታት ኪሳር ያስመዘገበበት ሲዝን አለ። ግን ያን ያህል አሁን እያሳየ ካለ የገቢ እድገትና አጠቃላይ ትርፋማነት አንጻር ያ ይካካሳል። አሁን በ2021 22 የውድድር ዘመን 45 ሚሊዮን ፓውንድ ከስሮ ነበረ፣ ግን ከዛ ወዲህ ባለው ሶስት ዓመት ሳይክል ካሰባችሁት ገቢውን በጣም አሳድጓል በጣም አሳድጓል። ወደ 32 ፐርሰንት አድጓል ገቢው ከዛ ወዲህ ወደ 149 ሚሊዮን ፓውንድ ተጨማሪ ለሚቀጥለው የውድድር ዘመን አሁን በነገርኳቸው የቻምፒየንስ ሊግ ስኬቱ ደግሞ ስኬት ስላችሁ አንጻራዊ ስኬት ወደፊት በተጠጋ ቁጥር የምታገኘው ገቢ ከፍ ስለሚል ለከርሞ ደግሞ የበለጠ የተሻለ ትርፍ ይመዘገባል። አያችሁ፣ ስለዚህ ፒኤሳር አያሰጋውም። አሁን አርሰናል የሚያሰጋው ነገር ለአዳዲሶች ተጫዋቾች የሚሰጠው ኮንትራትና የደሞዝ ወጪ ጉዳይ ነው። እሱም ቢሆን ከካዝና ወጥቶ የሚከፍለው ስለሆነ የካዝናውን ጤና መጠበቅ አለበት። ግን ከሊቨርፑል የበለጠ እዚህ ጋር ለአርሰናል ከመቶ ሚሊዮን ፓውንድ በላይ የመክፈል እድል አለ። ባርሰሎና እዚህ ውስጥ ፈላጊ ቢሆንም ግምት ውስጥ የሚገባ አይመስለኝም። ከዚህ አንጻር ገና ሙሉ ለሙሉ አላገገምም። ባይሆን ፓሪስ ሰንጀርመ ጨከን ብሎ ከመጣ አርሰናልም ሊቨርፑልም ሁለተኛ ተገማሽ የሚሆኑት በኢሳቅ ዝውውር ጉዳይ። አሌክሳንደር ኢሳቅ ይሄ ውድድር ዘመን ይጠናቀቅ እንጂ ወደዚህ ክለብ ወደዚያ ክለብ እየተባለ በተደጋጋሚ ብዙ በዝውውር ዜናዎች ላይ ስሙ መጠቀሱ አይቀርም። ክቡራትና ክቡራን አድማጮቻችን የዛሬው ብስራት ስፖርት ፕሮግራማችን እዚህ ላይ ያበቃል። አብረናችሁ የቆየነው የፕሮግራም ዋና አዘጋጅ መንሱር አብዱልቀኒ፣ እኔም የፕሮግራም መሪ ዘላለም ሙላቱ በዚህ እንሰናበታችኋለን። ውሏችሁ ያማረ ይሁን። መልካም ቀን። ብስራት ስፖርት ገና ለገና።